ብዙዎች በሳቅ በጫወታዋ ይወዷታል። እርሷ ያለችበት ቦታ ድብርትና መከፋት ብሎ ነገር የለም። ብዙ ጊዜ አንዳች የሚያሰባስብ ነገር ካለ ሁሉም የሙያ ባልደረቦቿ እርሷ የሌለችበት መሰባሰብ ደስ አይልም። እሷ የቤቱም የጫወታውም ድምቀት ነችና ካልመጣች ሳቅ ጫወታችን አይደምቅም ስለዚህ ፍሬቻ የት ነው ያለችው ትምጣ ትጠራ ይሏታል የሚወዷትና የሚቀርቧት ሰዎች አብዛኛውን ጊዜ በሙሉ ስሟ ጠርተዋት አያውቁም ወዳጆቿ ፍሬቻ ብለው ነው የሚጠሯት ፍሬቻ ወይንም ፍሬህይወት ባህሩ ዛሬ በህይወት የለችም ዛሬ አድናቂዎቿንም ልጆቿንም የልጅ ልጆቿንም ትታ ላትመለስ ከዚህ ዓለም ድካም አርፋለች። ለመሆኑ አርቲስት ፍሬህይወት ባህሩን ምን አጋጠማት? ተወልዳ ያደገችው የአራዶች መፍለቂያ ተብሎ ከሚጠሩ ሰፈሮች ውስጥ አንዱ ከሆነውና ሌሎች ብዙ አርቲስቶችን ማለትም እነ ጭራቀረሽ፣ ታምሩ ብርሃኑ እና አረገወይን አሰፋና ሌሎችም አርቲስቶችን ካፈራችው ጣሊያን ሰፈር ነው። ፍሬህይወት ባህሩ እየገባት አራዳ ነበረች። የተጎዳ ማየት፣ የተቸገረ ማለፍ የማትወድ ኦደ ቡቡ ሰው ስለመሆኗ ይናገሩላታል። ጫውታና ሳቅ ተፈጥሮ ወይነው። አንዳንድ ጊዜ ደግሞ በሳቅ የጀመርኩትን ጫውታ በለቅሶ የማሳርግበት ጊዜ አለ። እኔ ኦዴ ቡቡ ነው የተቸገረ ሰው ማየት አልችልም ስትል ትናገራለች። ፍሬህይወት ትምህርቷን የተከታተለችበት አጋዚያን ትምህርት ቤት ውስጥ በነበራት ከፍተኛ ተሳትፎ የተነሳ ወራዊ ክፍያ እንኳን አትከፍልም ነበረ። ፍሬህይወት በትምህርት ቤት ቆይቷ እግር ኳስ፣ መረብ ኳስ ከመጫወት በመለስ አክሮባቲስት ሆናም ትምህርት ቤቷን አስጠርታለች። ስካውትም ነበረች ሯጭም ነበረች እኔ ይህንን ሁሉ ነገር እየሰራው ስሜ ሁሉም በአንድ እንደጂ ፍሬህይወት መባል አልነበረብኝም ብላ ራሷ ላይ ትቀልዳለች በአገር ፍቅር ቲያትር ቤት በ1966 ዓመተ ምህረት ነበር ለመጀመሪያ ጊዜ በተወዛዋዥነት የተቀጠረችው። በወቅቱ ለመቀጠር ከተመዘገቡና ከተወዳደሩ 300 ሰዎች ውስጥ ካለፉት ሰባት ሰዎች አንዷውና አልፋለች። አገር ፍቅር በተቀጠረችበት ወቅት ገመድ የምታስንቅ አካሏ እንዳሻት የሚተጣጠፈላት አክሮባቲስት እንደነበረችም ይነገራል። ምንም እንኳን ወደ አገር ፍቅር ለውዝዋዜ ብላ ብትቀጠርም ቅሉ ከትንሽ ቆይታዎች በኋላ ሙሉ ለሙሉ ጭለጥ ብላ ወደ ቲያትር ሙያ ገባችና ሌላ የሙያ ስራ ተቀላቀለች። አርቲስት ፍሬህይወት በአገር ፍቅር ቆይቷም በርካታ ቲያትሮች ላይ ተጫውታለች። ከተጫወታቸው ቲያትሮች ውስጥ አብዛኞቹ ላይ መሪ ተዋናይ ትሆናለች። አርቲስት ፍሬህይወት ባህሩ በአገር ፍቅር ቆይቷ ከሰራቻቸው ቲያትሮች መካከል ጥቂቶቹን ብንጠቃቅስ እንኳን ቀየው፣ ማጭድ፣ የቀለጠው መንደር፣ ታጋይ ሲፋለም፣ የፕላስቲክ ህንጻ፣ የፊት እድፍ፣ የቆሰሉ ምሽጎች፣ ረመጥ፣ መቃዥ ፌርፌ የተሰኙ ቲያትሮች ጥቂቶቹ ናቸው። ጉድፈላ የተሰኘ ቲያትር ላይም በልጅነቷ ስለመሳተፏ ትናገራለች። መፈንቅለ ሴቶች፣ አሞራው፣ ጉራማይሌ የተሰኙ ፊልሞች ደግሞ ከፊልም ስራዎቿ መካከል ጥቂቶቹ ናቸው። አርቲስት ፍሬህይወት ባህሩን በብዛት ከህዝብ ጋር ካስተዋወቋት ስራዎቿ መካከል እያንጓለለና እጅጋየው የተሰኙ ስራዎች ግንባር ቀደሙን ይይዛሉ። በዚህ ስራዎቿ በህዝብ ዘንድ ያገኘችው ስምና ዝና ሰፊ ነው። አርቲስት ፍሬህይወት ባህሩ ከዚህ በመለስም በተለያዩ ክሊፖችም ላይ ስትሳተፍ ታይታለች። አገር ፍቅር ቲያትር ቤት በውዝዋዜ ሙያ ተቀጥራ ዋላ ላይ ለምን ወደ ቲያትሩ መስክ እንዳመራይ ስትጠየቅ፣ እኔ ውዝዋዜውን የተውኩት ጠልቼው ሳይሆን ከስር ከስር ለሚመጡ ወጣት ተወዛዋዦች ልለቅ ብዬ ነው እንጂማ ለመወዛወዝ አሁንም ጉልበት ያልደከመም ስትል ትመልሳለች። አንድ ወቅት ላይ በአገር ፍቅር ቲያትር በብዙ ሰልፍና ድብድብ ይታይ የነበረው የቀለጠው መንደር ቲያትር ላይ ደግሞ እጅግ ብዙ ሰው የሚወዳትና የሚያፈቅራት ሙና መንበሩ በድንገት በመታመሟ ምክንያት እንዲያ የሚወደድ ቲያትር ከሚቆም ፍሬህይወት ትጠራ ተብሎ በድንገት ተጠርታ የቀለጠው መንደር ላይ ተሳትፋ ድንቅ ብቃቷን በማሳየት የቲያትሩን ድምቀት በመሆን ለተከታታይ ሦስት ዓመት ሰርታበታለች። አርቲስት ፍሬህይወት ባህሩ በደርግ ዘመነ መንግስት ጊዜ በቀይ ኮከብ ዘመቻ ላይም ተሳትፋ ከነደራሲ በዓሉ ግርማ ጋር በመሆን ለአገሯ የሚጠበቅባትን ግዴታ ሁሉ ተወጥታለች። ፍሬህይወት በቀይ ኮከብ ጊዜ ከነደራሲ በዓሉ ግርማ ጋር ባሳለፈችው ጊዜም ፊያሜታ ጊሊያ ተብላ በባሉ ግርማ ስራ ውስጥ የተጠቀሰችውም ሰባ የተባለችውን ግለሰብ በአይን ለማየት እድል እንደገጠማት ስትናገርም ትደመጣለች። አንድ ወቅት ላይ ወዳጆቿ የህዝብ ለህዝብ ጉዞ ተቀላቅለው ወደ አሜሪካ ሲሄዱ እርሷ ደግሞ በሌላ የስራ ድርሻ ላይ ተጠምዳ ስለነበር ወዳጆቿ ከነ እንየታደሰ ሳትሄድ ረች አርቲስት ፍሬህይወት ባህሩ በህይወቷ አብዝታ የምትፈራው ነገር ሊፍት እንደሆነ ትናገራለች። አርቲስት ፍሬህይወት በብዙ በጎ አድራጎት ስራዎችም ላይ ከመሳተፏ በመለስ ከዚህ ቀደምም ለአዳማ እግር ኳስ ቡድን የገቢ ማሰባሰቢያ ላይ ተሳትፋለች ትልቅ አስተዋጽኦም አድርጋለች። አርቲስት ፍሬህይወት ባህሩ ዛሬ መስከረም 22 ቀን 2018 ዓ.ም ተመረት እንደወትሮው ሁሉ ከጧቱ 3 ሰዓት ከ30 የንጋት ስራዎቿን ጨርሳ ሻወሯን ወስዳ ልብሷን ቀይራ ወደ መደበኛዋ ስራ ለመሄድ በዝግጅት ላይ ሳለች ነበር እንደው ድንገት ብርድ ብርድ አለኝ ማለት የጀመረችው እንዲህ ያለችው አርቲስት ፍሬህይወት አፍታም ሳትቆይ ነበር ፒያሳ ጣሊያን ሰፈር በሚገኘው በመኖሪያ ቤቷ ውስጥ ላትመለስ ያሸለበችው። ይህ እንዲያ በብዙ ፍቅርና ክብር ለሚወዷት ወዳጆቿ ልብ ሰባር ያዘን ነው። አርቲስት ፍሬህይወት ባህሩ ዛሬ አርብ መስከረም 23 ቀን 2018 ዓ.ም ምረት ከጧቱ 3 ሰዓት እስከ 4 ሰዓት ባገለገለችበት አገር ፍቅር ቲያትር ቤት የክብር ሽኝት ይከናወናል። የቀብር ስነ ስርዓቱ ከረፋዱ 5 ሰዓት እስከ 6 ሰዓት በቀጨኔ ደብረ ሰላም መድኃኔዓለም ቤተ ክርስቲያን የሙያ አጋሮቿ፣ ወዳጅ ዘመዶቿ በተገኙበት ይፈጽማል። አርቲስት ፍሬህይወት ባህሩ የሁለት ሴት ልጆች እናት እና የልጅ ልጅ ልጅ አይታለች። አድማጭ ተመልካቾቻችን፣ እንግዲህ ለአርቲስት ፍሬህይወት ባህሩ እግዚአብሔር አምላክ ነፍሷን በገነት እያለን ለወዳጅ ዘመዶቿ መጽናናትን እንመኛለን።